ሰኞ ዕለት ነው፣ ምንድን ነው ያልኳችሁ? ስለ እዮሀ ሚዲያ ምንም አይነት አስተያየት አልሰጥም ምናምን ብያችሁ ነበረ። የተሰማኝን ግን በጥቂቱ ተናግሬ ያለው ግን አላደነቃችሁኝም። ጋይስ፣ እስኪ ስለ እውነት ኮመንት አድርጉ ቤተሰብ፣ አላደነቃችሁኝም? ኖኖኖኖኖኖኖ ማሪ የስ ኖ፣ አይቻልም። ስሙኝማ ጋይስ ልንገራችሁ ልጠይቃችሁ ጥያቄ አላደነቃችሁም? የቱ ቤተሰቦች፣ ሰኞ ዕለት እኔ ምንድን ነው ያልኳችሁ፣ ስለ እዮሀ ሚዲያ ምንድን ነው ያልኳችሁ? እስኪ ቤተሰብ ነው በማርያም ሶሻል ሚዲያ ውስጥ በነገራችን ላይ እኔ የዛኔ ወሬውን ስጀምር ምን አላችሁኝ? ኧረ እንትና እንዳትናገርኝ ምናምን አላችሁኝ። ግን እኔ ትክክለኛ እይታዬን ነበር የተናገርኩት። ትክክለኛ ስሜትዬን ነበር የተናገርኩት። በመጀመሪያ ደረጃ በዚህ ቪዲዮ፣ አሁን በወጣው ቪዲዮ ዋን ሀንድረድ ፐርሰንት አለም ሰገድ ጥፋት አጥፍተዋል። አይምሰ ብር ተሳፍቷል። እኔ የገባኝ ቪዲዮ መጨረሱ ዱ እስኪያስጠላኝ ድረስ መደመጥ እስኪያስጠላኝ ድረስ ማለት ነው የገባኝ ነገር ስለነበረ ሳየው መጡች ሀሳቤ ላካፍላችሁ ስል በሌላ ነገር ተረዳችሁብኝ፣ በሌላ ነገር ተናገራችሁኝ። ገብታችኋል፣ ግን ትክክል ነበር። እንደ ጠይቆት አልቀርብም አሉት ስልክ አላነሳም አሉት ምናምን አላችሁ። እነዚህ ልጆች አንድ ነገር እንገራል። ያልደረደሱት ነገር እናንተ አምናችሁ ሰዎች እንዲረዳላችሁ ስታደረጉ የሚረዱ ሰዎች ዋን ሀንድርድ ፐርሰንት ለዛ ሰው ገንዘቡን ይሰጣሉ ማለት አይደለም። ምክንያቱም የነዳጅ አለ፣ ቀኑ ሙሉ ሲቀርጹ ነው የሚውሉስ። ምሳ አለ፣ ቤት ሂዲዎች ሰራ ምሳ አይበሉም። ይህንንም አንደርሳን ማድረግ አለባቸው። ከዛ ብር ላይ የሆነ ብር ሊወስዱ ይችላሉ፣ ግን ሌብነት አይደለም። እንደዛ ብላችሁ የምታስቡ ሰዎች ሲበዛ ያስጠላል እንጂ ሲበዛ ለምሳሌ መቶ ሺ ልካችሁ ሰማንያ ሺ ብሩን ወስደው ለራሳቸው ሀያ ሺ ብር ለእነሱ ቢሰጡ ያ ያናድዳል እንጂ ይሄ ያለ ነገር ነው። ለሕሊናችሁ በሰዎች እንዲረዳላችሁ ስትፈልጉ ሰዎች እንዲረዱላችሁ ስትፈልጉ እርዳታ ለሚባለው ነገር ነው የሆነ ፐርሰንት ያ ሰው እንደሚወስድ ለምን ወሰደ ብላችሁ መጠየቅ የለባችሁም የምሬን ነው ስለዚህም እንትን አትበሉ በእንድዜን ጉዳይ አትኮጩ ካደረጋችሁት በኋላ ማለት ነው ሲቀጥል እዮሀ ሚዲያ በመጀመሪያ ደረጃ ከዚህ በፊት የአቤቅ የለሽን ጉዳይ ስታመጣ መቋጫውን አላሳየከንም ጥያቄ እዮሃ ሚዲያ የአቤቄለሽን ጉዳይ ሲመጣ ሲያመጣ መቋጫውን አሳይቶናል። መቋጫውን አሳውቁና መልሱልኝ። ብዙ ጊዜ እዮሃ ሚዲያ የምታመጣቸው ኢሹዎች ወይም አይዲያዎች ወይም ወሬዎች ህዝብ ዘንድ በጣም መነጋገሪያ ይሆናል፣ ቫይራል ይወጣል፣ ቪዲዮ ይታያል፣ ምናምን ብላ ብላ አይ ቲንክ ትኩረታችሁ እዛ ላይ ነው እንጂ ትክክለኛ ነገር እየሰራችሁ አይደለም። ምናልባት ከሆነ ስራችሁ አንጻር የሆነ ነገር ስኬት ትክክል አይነት ማለት ለምሳሌ ባልና ሚስቶችን እንደዚህ ምናምን ልታመጡ ትችላላችሁ፣ ግን እንደዚህ ህዝብን በአንድ ድምፅ የሚያነጋግርና የሚያጨቃጭቅ ጉዳይ ስታመጣ መጨረሻ መቋጫው ምን እንደሆነ አታሳይም። ለምሳሌ አሬቅ የለሻለች ከእንደገና ደግሞ እቺ እንትና ስሟ ማን ነው ስሟ ማን ነው? ከልጁ የእሷ አይደለም የተባሉት ጋይስ እነ ማን ነበሩ? ስማቸውን ጥሩልኝ። ስማቸውን ማን ነበረ? ኪያ እነ ኪያ ና መጣው አዩክ ግኔው የእሷ አይደለም ተባለው ታምነም ልጅቷ ከሌላ እንዳረገዘች ለህዝብ አላሳመንክም። በቃ የራስህን ቪው ብቻ የራስህን የምትጠይቀውን ብቻ ነው ያደረግከው። እዚህ ጋር ልጁን እኛ በተረዳ ነው ልስ ልክ ወቅተን ተናግረን ተችተን ምናምን፣ ከዛም በኋላ እዚህ ጋር ደግሞ እንዳልሆነ እየታወቀ በቃ አግበስብሳ ዘግኸው፣ እዚህ ጋር አይደለም ተባለ በቃ ምንም ነገር አለፈ ማለት ነው ማብራራት ካለባት ታብራራለች። እስካመጣሀት ድረስ ሚዲያ ላይ ኢንተርቪስ እስካደረካት ድረስ የማን ነው፣ እንዴት ነው ብለህ ደግሞ የመጠየቅም ግዴታ አለብን እኛ። እንዴት ብለህ አብራርተን እንደምናወራ ሁሉ አንተም ማምጥ ተሰተ ጀማምረግ መጨረስ የለብህም። ብሩክና ሚኪ ብሩክ እናትና እንትንም እንደዛው የነብሩትክ ይቺ እና ልጆች አይደሉም ያለችውንም እንደዛ መቋጫ አታደርግም አንዴ ታመጣና የሆነ ነገር ታሳይና ህዝብ ሲንጫጫ ያንተ ቪዲዮ ቫይራል ሲሄድል ወይም ደግሞ ሲታይል ትዘጋዋለህ ለምን ለምን ብዙ አለ እኔ እንደዚህ እንደዚህ ብዬ መውጣት ስለማልፈልግ ነው እንጂ የሰራቸው ብዙ ነገሮች አሉ ጥሩነትን አልክደለም ታጋሽነትን አዳማጭነት ደስ ይለኛል በትዕግስት ምን ሌላት አዳማጭነትን በጣም ነው የምወደው፣ ታጋሽነትን በጣም ነው የምወደው። እኔ ታጋሽ ስላልሆንኩ ማለት ነው እንደዚህ ሲያወሩ። አንዳንዴ ግን ሚዲያ ላይ የምታመጣው ነገር ማንም ምን ለምሳሌ፣ አቤቅ የለሽን አመጣሃት፣ ብዙ ነገር ተባለ፣ ብዙ ነገር ተደረገ። መቋጫውን አላሳየህልም፣ ዝም ነው ያልከው። አየክ? አቤቅ የለሽ ግን ዛሬ ድምፅ ስላለች እዛ ደግሞ የባል ቤተሰብ ድምፅ ይላል። ምኑ ነው ወደ ሚዲያ መጽሐው ኤንዌስ የሚገባው ይግባ። መልክተኛውም ግን የገባኝን ሚዲያ እንዳየረው እናወራለን። ዋና ፖይንቱ ስለነ መልክተኛው ነው። እኔ የዛን ቀን ስተሰርተል ስተሰርቷል። ሚዲያው ትክክል አይደለም፣ እንደዚህ ማድረግ አልነበረበትም ስል ጠይቋቸዋል እኮ ምናምን። በመጀመሪያ ደረጃ ሰውየው ቆይ፣ ጋይ ሰውየው አይምሮ ህመምተኛ እንደሆኑ ምን ማስረጃ አለው አባት አእምሮ ህመምተኛ ይሁኑ ጤነኛ የሆኑ ምንም የሚታወቅ ነገር የለም። አሁን ያሉትን ደግሞ ላይሉ ይችላሉ። አላቅም ከበስተጀርባ ምን እንዳለ አላቅም። ግን ይሄ ሁሉ ሚዲያ ካሜራ ተከፍቶ የሚቀረጽና የሚተላለፍ ፕሮግራም እስከሆነ ድረስ እንደዚህ አይነት ነገር ሲመጣ እነዚህ ልጆች ለዚህ ይህን ያህል አመት ስማቸውን የገነቡት እንደኛ ሰው ሲዘረጥጡና ሰው ሲተቹ ሳይሆን የተራበን በየመንገዱ እያነሱ ሲያበሉ እና የተራበን ሲያሳዩን፣ እንዲሁም አልፎ በቪዲዮቸው ስናለቅስ ነውና አንተ በአንድ ኢንተርቪ በአንድ ሰው ይህን ያህል ዓመት ቲክቶክ ላይ ከመጡ ጀምሮ በሚሰሩት መልካም ስራ ስማቸውን በሚሰሩት መልካም ስራ ስማቸውን አንተ ባመጣኸው ኢንተርቪ አፈር ከተትክ ሌቦች እንዲባሉ አደረግ። ከዛ በኋላ ማን ነው ለዚህ ተጠያቂ? ይሄ ህዝብ እንደው፣ ሶሻል ሚዲያ ላይ ያለ ህዝብ ትንሽ ነገር ነው የሚፈልገው ለመሳደብም፣ ለመዘርጠጥም። ለዚህ ሁሉ ተጠያቂ አንተ ነው። ይህንን ሚዲያ ይህንን ፕሮግራም ከመቅረጽ በፊት ዛሬ ላይ መጡ አደለ? ሚዲያ ላይ ስታመጣቸው ግን ለነሱ ቴክስት ስታደርጉ ወይም ስትደውልላቸው ሚዲያ ላይ እንደምታስተላልፋቸው እና ሚዲያ ላይ እንደሚሆን ብቻ መናገር ሳይሆን ሁለቱንም ሰዎች አፈላልገ ሚዲያ ላይ እንዲ ሰውዬው ጋር መጥተው የአይን እማኝ የአይን እማኝ ነገር ማለት በአይኑ አይተው ትክክለኛ መሆናቸውን ካረጋገጥክ በኋላ ነበረ ኢንተርቪው ማድረግ የነበረብን። ከሙ እንዳለው ግን ትክክል ነው። አንተ ስራህን ብቻ ነው ይሄ የቪውን የፓርቷን ፓርትቱ፣ ቱ ፓርት ስሪ እያልክ የራስህን ዩቱብ ቻናል ለማንቀሳቀስ እንጂ የነዚህ ልጅ ስምና ሞራል እንደገደልክ አልታወቀም። ለምሳሌ እኔን ብትለኝ ወይም እንደኔ አይነት ቀውሶችን በቃ ቀውሶች እዚህ ላይ ያሉትን የምንጣለውን ምናምን ብትል ኢትስ ኦኬ። እነዚህ ልጆች እኮ በመልካም ስማቸው ጥሩ ነገር በመስራት የሚታወቁ ልጆች ናቸው። እንደ ቀልድ ራሱ አይተኸው ሚዲያ ላይ ማቅረብ አልነበረብህም። አንተ በመጣው እናባልከው ነገር አንደኛው መልካም የሚሰራው በእርግጥ አቆመ አላቆመው አላቆሞ የሚጎዳው የሚረዳ ሰው የሚረዳው ሰው ነው እንጂ እሱ ስራ ካለው ምን አገባው። በትርፍ ሰዓቱ የሚሰራው ስራ ከሆነ ማለት ነው ላይ በእርዳታው ጥቅም የማያገኝበት ከሆነ ቢያቆመው የሚጎዳው ድሃው ነው እንጂ እሱ አይደለም። አንተ ባልከው ነገር ባላደራው የሚባለው ከዚህ በኋላ የእርዳታ ስራ ላይ አልሳተፍም፣ ምክንያቱም በአንድ ቀን በሰጡት ትችትና ዝልፊያ ማለት ነው ኮመንት አቁሜያለሁ ብሎ ተናገረ። ከዚህ በኋላ መልክተኛው መንኛ እንደዚህ አይነት ነገር እንትን የሚል አይመስለኝም። ከአረገም ጥሩ ነው፣ ግን ይሄ ሁሉ በአንተ ነው እና አንዳንዴ ሚዲያ ላይ ኢንተርቪ ስታደረግ ትልቅ ዩቱብ ቻናል ነው ትልቅ ሚዲያ ነው ሚዲያ ስታደርግ መጨረሻውን ፍፃሜውን አውቀክ ስህተት እንኳን በዚህ መሀል ስህተት እንኳን ቢኖር ወይም የተጨበረበረ ነገር እንኳን ቢኖር መጀመሪያ ላይቭ ላይ ከፍተህ ቪዲዮ ላይ ቀጥታ ከምታስተላለፍ ሁሉን ነገር አጣርተህ ጨርሰህ ሚዲያ ላይ ኢንተርቪው አድርገህ ምንድን ነው በራስህ ቢሮ ኢንተርቪው አድርገህ ያንን ነገር እንደ አዲስ ቀርጸህ ማስተላለፍ ይሻላል እንጂ ከህዝብ እኩል ወሬውን አንተም ከህዝብ እኩል እየሰማ ጠያቂና ወቃሽ። በመጀመሪያ ደረጃ ፖሊስ አለ፣ ህግ አስከባሪ አለ። በእንደዚህ አይነት ጉዳይ የሚሰሩ አሉ የሚሰሩ አካላቶች አሉ። እንደዚህ እንዳደረጉ እና እንደዚህ እንደሰሩ ካወቅ ቀጥታ ለህግ አካል ደውለ እነዚህ ሰዎች ስልክ እንኳን አላነሳም ቢሉ አንመጣም ቢሉ በህግ አካላት በአካላት በህግ አካላት ሰዎች እንዲመጡና እንዲጠየቁ ማድረግ ትችል ነበር። ቅንነት ልብ ቢኖራችሁ ኑሩ ለቪው እና ለራሳችሁ ጥቅም ባይሆን ኑሮ እንደዚህ እንዳደረጉ እንደዚህ አይነት ማስረጃ እጅ ላይ ካለ ከህግ አካል ጋር ሰርተ ከዛም በኋላ ሌብነት እና ማጭበርበር ከሆነ ሚዲያ ላይ ማውጣት ትችሉ ነበረ። አሁን እኮ ማጭበርበርም ቢኖር ሌብነትም ቢኖር እኮ ሁሉን ነገር እኮ ዘጋችሁት፣ ዘጋችሁት እኮ ዘጋዋው ባደረግከው ነገር ማለት ነው። ስለዚህም አንቺና አንቺ ተሙ ያለው ኖታ የስ ተሙ ማለት ማይ ቤስት ፍሬንድ ጓደኛ የእሱና የኔ ጭንቅላት እኮ ይቀራረባል። አታውቁም እንዴ? ለዛ ነው ጓደኛ የሆነ እኮ ተሙለ እዛ ነው ጓደኛዬ ይሆናል አስተሳሰባችን ስለሚቀራረብ ማሬ እና ለምንድን ነው ይህንን ያደረግከው እኔ እዛን ቀን መልስና አስተያየት አልሰጥም ብያለው ምንም አይነት ትችትም አልተችም ግን ውጤቱን ካወቅኩ በኋላ እናገራለው ብያለው ልናገር የምችለው ደግሞ እና መልክተኛ ውስጥ ተሰርተው ቢሆኑ ነበር የምናገራቸው ስለዚህም ስህተት የሰራውት እዮሀ ሚዲያ ነው እና እዮሀ ሚዲያን መናገር ግድ ይለኛል

ለሁለተኛ ጊዜ እንደዚህ አይነት ድፍረት አትዳፈር። በተለይ እንደዚህ አይነት ስም ያላቸው ሰዎችም ማለት ነው ማለት በጥሩ ነገር የሚታወቁ ልጆችን ሰርቆኛል፣ አጭበርብሮኛል ተብለ ስትባል ወዲያውኑ ቪዲዮ ቅርጽ ለማስተላለፍ አትቸኩል። ይህን ነው የምለው። አመሰግናለሁ። አሳቢን የሰጠሁት ባይ ዘ ዌይ፣ ለምን አሳቢሽን ሰጠሽ ምናምን ብላችሁ ለምትሉ ሰዎች ሚዲያ ላይ ሲመጠቁም አሳብ እንሰጥበት ነው። ሌላው ደግሞ ማን ናት፣ የማን ሚስት ናት ያላችሁን ጋይስ፣ ኢንተርቪው ያደረገች ያላችሁ ስለማን ነበር ያላችሁን ጋይስ